እርሶ ባሉበት በሀገረ ስብከቱ የኦርቶዶክሳውያን ቁጥር ይታወቃል። በጣም አስቸጋሪ ነው። በእግር የሚከድ አይደለም። በመርከብ ወይም በአውሮፕላን ነው የምንገናኘው። እንደዚህ ሁሉ ያው በኢኮኖሚ ደግሞ የደከሙ ናቸው። ምን ያተረፍነው እነሱ የረዳናቸው ነገር የለም። ለወጣቶች ለብቻ ስብከተ ወንጌል አገልግሎት እንዲያገኙ የሚሰራበት ሁኔታ አለ። ገዳሙ ፈርሶ ሁሉም ነገር ባድማ ሆኖ ነው ያገኘሁት። አልቅሼ ተመልሼ እንሰራላቸዋለን ብለን እንሰደን ወዲያው ቤተክርስቲያኑ በዚህ ኪርነት ተቋቋመ። በዚህ በሁለት ዓመት ውስጥ አገልግሎት ውስጥ በለተሰንበት ነው ወይስ በዘውትር አገልግሎት ይሰጣል። ቦታው ደግሞ የሚያመች አይደለም፣ ገደላገደል ገደል ነው። በመሰል የሚዋጣው አድርገን ችግራቸው ምግብ እዚያው ያርሳሉ ምርት ያመርታሉ። እዚያ ችግር የለም፣ ግን ውሀ ችግር ስላላቸው ብዙውን ጊዜ በውሃ ተጠማን እያሉ አሁን ተማሪዎቹን ባይሆን እንበትናቸዋለን። አባታችን አቡነ ታዴዎስ ከመጡ በኋላ ግን ቅድስ ቤተ ክርስቲያን ተቋቁሞልናል። በተለይም በምዕራቡ ፍልስፍና ተውጦ የነበረው ሰው ወደ እናት ኦርቶዶክስ ተዋዶ ተመልሷል። ያው ኤጲስቆጶስ እንዲላክልኝ ከዚያ የሀገር ስ ከቱ ሰባት ዓመት አስራ ሁለት ዓመት በነጻ ያገለገሉ ስላሉ እድል ተሰጥቷቸው ያው ተክተው ስራው እንዲሰሉኝ ነው። አማን በአማን በነሞታ ነው። ችግሩን ስላየ የሆነው እንጂ ከሌሎቹ ተለይ ያደረጉት ነገር ስለሌለ እስከዚህም ደግሞ የሚደነቅበትና እንደሚበት ነገር የለም። እሱ የመነኮሱባትን ፈራርሳም ሊሆን ይችላል፣ ጉዳት ደርሶባትም ሊሆን ይችላል። የተመለከቱት መቼ ነበር? እረ እባካችሁ በዚያ በሀገራችሁ ናጅ ብታገለግሉ ነው የሚሻለው። እስከ ጊዜው ድረስ ችግር ነው፣ ቋንቋው ችግር ነው፣ ባህሉ ችግር ነው፣ ኢኮኖሚው ችግር ነው። ያትችሉትም እያልኩ ነው ንምጣሚል በሞልተዋልኩ በምን አቅም ባጀት፣ ሳይሆን አናገለግላቸውም። ብፁዕ አቡነ ታዴዎስ ለካሪቢያን እና ለላቲን አሜሪካ ሙሉ ሕይወታቸውን የሰጡን ታላቅ አባታችን ናቸው። ኢትዮጵያን ኦርቶዶክስ ቸርች ከመሞቴ በፊት አንድ ነገር ይተካል። ይህን ምኞቴም ሌላም ነገር ደግሞ ዘመለ እውቅናም አይደለም አን ሆሊዲ ሎ ስራ ሂ ፎጌ እንዳይበተን ተስፋ እንዳይቆርጡ ኢትዮጵያ ከሌለ ምንም የለም በእነሱ አስተዳደረትም ምንም የለም አይቀበሏቸውም ኢትዮጵያ አስር ደሴቶች አሉ እነዚያ ከሌለ ምንም ወደፊት የሚተካ የሚያገዝ ሰው ይፈልጋል ብለው ቅዱስ ሲኖዶስ ምላተ ጉባኤ ላይም ተናግረዋልና ወደፊት ለዛ ቦታ ምንድን የሚመኙት

ይህን እየተናገር ያሉ በጋር ነው። ከቻልኩ በየሁለት ዓመት ያም ከቻልኩ ነው። ከዚያ በፊት ማድረግ አልችልም። ከርቀቱ የተነሳ ከችግር የተነሳ